ማን ጠብቃት ሀበሻ የቢላል እን ሀገር የነነጃሽ መካሪያ ታሳጣኝ። ልቤ ሲደነድን ገፍላን ሲጫጫነኝ አንተን የሚያስታውስ መካሪያ ታሳጣኝ። በጅልና መረብ ስጠመድ ስታይን ኢልምን የሚያስተምር መካሪና አብዛልኝ። ከመጥፎ ከልክሎ በጥሩ የሚያዘኝ አስተዋይ እህቶች በዛ አድርገ ስጠኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ኢንሻአላህ ዛሬ የማነብላችሁ የተውበት እንባዎች ከሚባለው መጽሐፍ፣ ያዘጋጀው ዶክተር መሐመድ አረፊ ሲሆን፣ ትርጉም ደግሞ ሱለይማን ሀሰን ይባላል። ኢንሻአላህ ርዕሱ ሼኹ በሜርቀስ ውስጥ ይባላል። ኢንሻአላህ እንደምትወዱ ተስፋ አደርጋለሁ። እስከ መጨረሻው አብራችሁ ቆዩ። ሼሆ በሜርቀስ ውስጥ እንዲህ አለኝ። በሰፈራችን ውስጥ የሚያሰግድ አንድ ትልቅ ሼኽ አለ። ሕይወቱን ያሳለፈው በሰላትና በማስተማር ነው። የሰጋጁ ቁጥር እየቀነሰ መሆኑን አስተዋለ የሰጋጆች ጉዳይ ያሳስበው ነበር እነሱ ልጆቹ እንደሆኑ ነው የሚያስተውል የሚሰማው አንድ ቀን ወደ ሰጋጆቹ ዞራለና አብዛኛው ሰው ምን ሆኖ ነው አለ በተለይ ወጣቶች መስጂድ አይቀርቡም አያቁም አለ ሰጋጆቹም እነሱ በምሽት መዝናኛና በምርቀስ ውስጥ ናቸው አሉ ሼሆም ምርቀስ ደግሞ ምንድን ነው? ብለው ጠየቁ። ከሰጋጆቹ አንዱ ሜርቀስ ማለት ትልቅ አዳራሽ ነው። በውስጡ ከፍ ያለ ቦታ መድረክ አለው። መድረኩ ላይ ወጣት ሴቶች ይወጡና ይደንሳሉ። ሰዎቹም በዙሪያው ሆነው ይመለከቷቸዋል። አኡዙ ቢላህ። እነሱን የሚመለከቷቸው ሙስሊሞች ናቸው ብለው ጠየቁ። አዎ በማለት መለሱ። ለሐውለ ወላ ቁወተ ኢለ ቢላ! ልንመክራቸው በእኛ ላይ ግድ ነው ብለው መለሱ። ያ ሼህ በጭፈራ ቤት ውስጥ ያሉ ሰዎችን ትመክራለህን? እነሱን ትገስጻለህን አሉት። አዎ አለ ሼሁ። ከዚያም ወደ ጭፈራ ቤቱ እንሄድ በማለት ለመሄድ ተነሳ። አቋሙን ሊያስቀይሩት ሞከሩ። ሄደው ቢያናግሯቸውም እንደሚያፌዙባቸው፣ እንደሚሳለቁባቸው፣ ችግርም እንደሚገጥማቸው ለሼሁ ነገሯቸው። ሼኹም ታዲያ ቢያሾፉብንስ ቢሳለቁብንስ እኛ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንበልጣለንን እርሳቸው ስንት ስቃይና ፌዝ ስንት ስቃይና ፌዝ አስተናግደው የለ አሉ ከዚያም ከሰጋጆቹ የአንደኛውን ሰጋጅ እጅ ያዙና ሚርቀሱን አሳየኝ አሉት ሼኹ ጉዟቸውን ጀመሩ በጽናትና በፍጹም ቅንነት ሚርቀሱ ዘንድ ደረሱ። የሚርቀሱ ባለቤት ከርቀት አያቸው። ለትምህርት ወይንም ለዳዕዋ ፕሮግራም ወደ ሌላ ቦታ እየሄደ ነው ብሎ አሰበ። ወደ እርሱ ሲመጡ ግን በጣም ገረመው። ሚርቀሱ በር ላይ ሚርቀሱ በር ላይ ደረሱ። የደረሱ ጊዜ ምን ፈልጋችሁ ነው በማለት ጠየቃቸው ሼሁም ምርቀሱ ውስጥ ያሉትን ሰዎች ልንመክራቸው እንፈልጋለን አሉት። የምርቀሱ ባለቤት ተገረመ። ወደ እነርሱ ይመለከት ጀመር። እንደማይፈቅድላቸው ነገራቸው። ሸኾ ሊያሳምኑት ጥረት ማድረግ ጀመሩ። አላህ ዘንድ የሚያገኘው ትልቅ አጅር ምንዳ አስታወሱት። ነገር ግን እምቢ ያለ። ከዚያም ሸኾ ብር ከፍለውት እንዲፈቅድላቸው ለማድረግ ማስማማት ጀመሩ። በመጨረሻም የምርቀሱ ባለቤት የቀን ገቢውን ሊከፍሉ ተስማሙ። በሚቀጥለው ቀን ጭፈራው ከመጀመሩ በፊት ቀድመው እንዲገኙ የምርቀሱ ባለቤት ተስማማ። በሚቀጥለው ቀን ሰዎቹ በሚርቀሱ ውስጥ ተሰባስበዋል። አዳራሹ በሐራም ተሞልቷል። ሸይጣን ሰዎቹን ከባቸዋል። ለእነርሱም ያጨበጭብላቸዋል። በድንገትም የመድረኩ መጋረጃ ተገለጠ መድረኩ ክፍት ሆነ። መድረኩ ላይ ያሉት በክብር ወንበር ላይ የተቀመጡት ታላቅ ሼህ ናቸው። ሰዎች በጣም ተደነቁ፣ ተገረሙ። ከፊሎቹ ደግሞ አይቺ የቀልድ ክፍለ ጊዜ ናት አሉ። ሼሁ ቢስሚላህ በማለት ንግግራቸውን ጀመሩ። አላህን አመሰገኑ፣ አወደሱ። በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት አወረዱ። ከዚያም ሰዎች መግሰት ጀመሩ። ሰዎች እርስ በርሳቸው ተያዩ። ከፊሉ ይስቃል፣ ከፊሉ ይተቻል፣ ከፊሉ በሼኹ ላይ ያፌዛል። ሼኹ ግን ዳዕዋቸውን ቀጥለዋል። ለታዳሚዎቹ ንግግር ትኩረት አልሰጡም። ከታዳሚዎቹ አንዱ ተነስቶ ጸጥ በሉ በማለት ዝም ማሰኛቸው፣ የተረጋጋቸው አየር ሰዎችን አካበበቻቸው። በልቦች ላይ ሰኪና መውረድ ጀመረች። ድምጾች ሁሉ ጸጥ ይመጣሉ ከሼሁ ድምፅ ውጭ ሌላ ምንም አይሰማም። ከዚህ በፊት ሰምተው የማያውቋቸውን ንግግሮች ተናገሩ። ተራራ የሚያንቀጠቅጡ የሆኑ የቁርአን አንቀጾችን አነበቡላቸው። ሀዲሶችን ነገሯቸው። አስተማሪ የሆኑ ምሳሌዎችን ጠቀሱላቸው። ተውበት ያደረጉ ወንጀለኞችን ታሪክ ነገሯቸው። ሼሁ እንዲህ አሉ፣ እናንተ ሰዎች ሆይ ብዙ አመታት ኑራችሁ አላህን ብዙ አመጻችሁ። ከዚህ በፊት ወንጀል በመስራት ያገኛችሁት ጥፍጥና አሁን አለን? በእርግጥ አሁን ጊዜያዊ ጣፋጮች ነገሮች ተወግደዋል። ጥቁሮቹ ገጾች ቀርተዋል። የውመ ልቅያማ በእነዚህ ነገሮች ትጠየቃላችሁ! ብቸኛና አሸናፊ ከሆነው አላህ ውጭ ሁሉ ነገር የሚጠፋበት ቀን ይመጣል። እናንተ ሰዎች ሆይ ወደ ስራችሁ ተመልክታችኋልን? ይህች ስራችሁ ወደየት ነው የምታደርሳችሁ? የዱንያ እሳት ከጀሀነም እሳት አንድ ሰባኛ ሆና ሳለ እሷን እንኳን መቋቋም አትችሉም። ታዲያ የአኸራን እንዴት የአኸራውን እንዴት ትቋቋማላችሁ? ጊዜው ከማለፉ በፊት ተውበት ለማደግ ተቻኮሉ። ሼሁ ዳዕዋ እያደረጉ እየጋሉ መሄድ ጀመሩ። ንግግራቸው ንግግራቸውን ከቀልብ ንግግራቸው ከቀልባ የወጣች ወደ ቀልብ የደረሰች ነበረች። ሰዎች አለቀሱ። ጊዜያዊ ጣፋጭ ነገሮችና ጭፈራ እንደማይጠቅማቸው ተገነዘቡ። የሚርቀሱ ባለቤት ሳይቀር ተውበት አደረገ ሲያደርገው የነበረው ሁሉ ጸጸተው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። የዛሬ ፕሮግራም ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ከታች ኮሜንት አድርጉልን፣ ይደርሰኛል ኢንሻአላህ። በመቀጠል ደግሞ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ትብብራችሁ አይለኝ እላለሁ። ለዛሬ በዚሁ ልሰናበታችሁ። ሰላም